አንደኛ ሰው ራሱ ያድጋል። እኔ የዛሬ አስር ዓመት የዛሬ ዓመት የዛሬ አምስት ዓመት የዛሬ ዓመት የነበርኩት ልሆን አልችልም። ከሆንኩ ተሸንክሬ ያለው ማለት ነው። ብንሳት እንኳን ራሳቸውን ያድሳሉ። አትሊስት ቆዳቸውን ይቀይራሉ። የሆነ ቦታ ትላንት፣ የሆነ ቦታ ያደረሰ እውቀት፣ አቅም፣ ችሎታ፣ እይታ የሚቀጥለው መሰላል አያወጣ። የሚቀጥለው መሰላል መውጣት የምችለው ከሚቀጥለው መሰላል ጋር ሊያዛምድ የሚችል አዳዲስ ሀሳብ ለመላመድ ስትሞክር ነው። እንደሱ ደግሞ ከሆነ ከያዝከው የተወሰነ የምትሸርፈው የምትከረክመው መኖር መቻል አለበት ከራስህ ጋር ነው። ሁለተኛው ግን የተወሰነ ዓመት ጋር ስትደርስ አዲስ ትውልድ ይመጣል። የዛሬ 25 ዓመት የነበረ ሕፃን የነበረ ሰው የተወለደ ሰው አሁን 25 ዓመት ሲሞጣ የፓርቲ መሪ መሆን ይችላል። በ26 ዓመት የፓርቲ መሪ እና ያኔ የነበረኝ በጣም አሪፍ መስሎኝ ያወራኋቸው ነገሮች አሁን ልክ ያልሆኑ ያሉ ሶ አሁን ማቹር አድርጌ ያለሁ ከዛ ደግሞ ያኔ ስኖር የነበረ ተወላጅ ደግሞ አሁን ሲደርስ ለእሱም የሚሆን ነገር መማር ከእሱ ጋር አጀስት ማረግ ካልቻልኩ ሬሌቨንት አይደለሁም፣ ኦብሶሌት ነኝ። እሱ ፓርቲም እንደሱ ነው የሚሆነው። ፈንዳሜንታል ይኖራሉ እሳቤ፣ ፈንዳሜንታል እሳቤዎች መዝለቅ ያለባቸው መሰረታዊ እምነቶች፣ ከህዝብ ጥቅም አንጻር፣ ከሀገር ፋይዳ አንጻር መሰረታዊ ምሰሶ የሚባል ይኖርሃል። እሱ ከሌለህ የምትላጋ ነው የምትሆነው፣ እምነትም የለህም ማለት ነው። አዲሱን ትውልድ ለማቀፍ የሚያስችል እሱም መሪ ሊሆን አይደል መሪ የሚሆነው አንተ ትንሽ ቀረብ ካልክለት ነው። ሸብረክ ሳትለት ለአዲሱ ትውልድ እንዴት ብሎ መሪ መሆን ይችላል?